አንድ የፎርስ የአስተዳደራችን የፎርስ አሽከርካሪ ህብረተሰቡን ከአንድ ቦታ ወደ አንድ ቦታ በሰላማዊ ሁኔታ የሚያጓጉዝ ህብረተሰቡን ከትራፊክ አደጋም ጭምር ጠብቆ ወደሚፈልጉበት አካባቢ ላይ የሚያደርስና የሚመልስ የፎርስ አሽከርካሪ ላይ የተፈጸመ እንደዚሁ አጸያፊ ተግባር ነበረ። ይህንን ተግባር እንግዲህ እየፈጸመው በተለምዶ ስፍራው አንበጣ በሚባልበት ሳቢያን አንበጣ አካባቢ ላይ ነው። እዛ አካባቢ ላይ ያለ ካሪ እንግዲህ ያው ከፎርስ አሽከርካሪው ጋር አለመግባባት ሲፈጠር፣ የፎርስ አሽከርካሪው ላይ ተሽከርካሪውን ቁልፍም ጭምር ነቅሎ ይዞ ሲሄድ የሚታይ ምስል እንግዲህ ያው ምስሉን ወደ እኔ ጋር ቀጥታ ነው የተላከው። እንግዲህ ከዚህ ቀደም በሌላ አሽከርካሪ ላይ ተፈጸመውን አጸያፊ ተግባር በህግ አግባብ እርምጃ መውሰድ ስንጀምር እነዚሁ ህብረሰቡ በተመሳሳይ ሁኔታ እንደዚህ አይነት ድርጊቶች ሲፈጸሙ ለእኛ መረጃ መስጠት ጀምሯል ከዚ አንፃር ወዲያው እንደደረሰን በአቅራቢያው ለሚገኘው ለጉሮ ፖሊስ ጣቢያ መረጃውን ሰጠናቸው ናቸው ልክ መረጃውን እንደላክንላቸው እነሱም ያው ይህንን ድርጊት የፈጸመውን ግለሰብ በቁጥጥር ስር አውለውት የራሳቸውን ምርመራ እያካሄዱ ያሉት ኢንስፔክተር አበበ ጥላውን እባላለሁ የድሬዳዋ ፖሊስ መምሪያ የጎሮ ፖሊስ ጣቢያ አዛዥ ነኝ ለጣቢያችን መጋቢት አምስት ቀን ከምሽቱ 11 ሰዓት ተኩል ገደማ ላይ በቀጠናቸው የተፈጸመ ወንጀል ነው በሚል በቪዲዮ መረጃው ደረሰ። መረጃው ከደረሰም በኋላ ቪዲዮውን ስንመለከተው በእኛው ቀጠና ኤምኤም ሆቴል አካባቢ በሚገኘው የታክሲ መሳፈሪያ ቦታ ላይ በታክሲ ተራ አስከባሪ አማካኝነት የተፈጸመ የወንጀል ተግባር መሆኑን አየን። ከዛ በኋላ ድርጊት ፈጻሚው ማ እንደሆነ አስከባሪነት እዛ ቦታ ላይ ይሰራ የነበረ ኤርሜስ ማሞ የተባለ መሆኑን አረጋገጠን። ከዛ በኋላ የት አካባቢ እንደሚገኝ መረጃዎችን ስናሰባስብ አድረን ጠዋት ሚያዚያ 6 ቀን ከጠዋቱ 3 ሰዓት ቅደማ ላይ በዛው የሥራ ቦታው ላይ ያለ ባሰባሰብ ነው ማስረጃ መሰረት ይዘነው ከዛ ሰዓት ጊዜ ጀምሮ በቁጥጥር ስራ ብለን አስረን ምርመራ እያጠራ እንገኛለን። ይህ ምንድን ነው? ማንኛውም ግለሰብ በድሬዳዋ ከተማ ላይ በየትኛውም ቀጠና ቢሆን ወንጀል ፈጽሞ ማምለጥ የማይችል መሆኑን ማሳያ መሆኑን ያረጋገጥንበት ነው። የትኛው ማሽካሪ ላይ የሚደርስን የትኛውንም ሕገወጥ ተግባር የማንታገስ መሆኑና እንደዚህ አይነት ድርጊት የሚፈጽሙ የትኛውንም አካል በትዕግስት እንደማናይ ለእኛ ሁሉም አሸካሪዎች እኩል ናቸው። በከተማችን ውስጥ የትራንስፖርት አገልግሎት የሚሰጡ አሸካሪዎችም በተመሳሳይ ሁኔታ ምንም አይነት ጥቃት ሳይደርስባቸው ማህበረሰባቸውን እንዲያገለግሉ እንፈልጋለን። እሱም እየተደረገ ነው ያለው። ሁሉም የማህበረሰብ ክፍል ኢኤፍፒ የሚባል የፌዴራል ፖሊስ አፕሊኬሽን አለ። ይህንን አፕሊኬሽን በማውረድ ወይም ደግሞ ዳውንሎድ በማድረግ በአግባቡ እንዲጠቀሙበትና የትኛውን መረጃ ደግሞ ለኢኤፍፒ፣ ለኢትዮጵያ ፌዴራል ፖሊስ መረጃውን ቢልኩ ወዲያውኑ አፋጣኝ ምላሽ እንደሚያገኙ ባለሙሉ ተስፋንን ይህንን ደግሞ እናረጋግጣለን።